በመቀጠል እንግዲህ የሚበዙ ቅኔ ወጪ ወራጅ ወይንም ጉንዳን ቅጽል የሚል ስም ያለው ከሰምና ወርቅ ወጣ ያለ ቅኔ በሚጠት ሚጠትን በተመለከተ እመቤታችን ድንግል ማርያም ከልጇ ጋራ እንዲሁም ዮሴፍ፣ ሰሎሜ ከግብጽ በረሃ ወደ ናዝሬት ተመለሱ በተባለው መሰረት በማቴዎስ ወንጌል ምዕራፍ ሁለት ላይ ተመዝግቦ በምናገኘው መሰረት ወደ ናዝሬት መመለሳቸውን ጽጌ ያለ ፍሬ እንዳልቀረች ጽጌ የተባለች መቤታችን ፍሬ የተባለ ልጇ ኢየሱስ ክርስቶስ አበባ ያለ ፍሬ እንዳልቀረች በዛ የሚያመለክት ማለት ነው። ስለዚህ ምን ይላል? ጽጌ በትረ ሙሴ ወአሮን ጽጌ ዘጌዴዎን ጸምር ጽጌ እጸገነት ዘዳዊት ልውጥ ጽጌ ቤተ ሰሎሞን ወን ያርብህ ጽጌ ዘእስራኤል ነቢያት ይሄም ልውጥ እንበለፍሬ ፍሬ ኢተርፈት ምነ ዱዳል የግብፅ በጊዜ ተሰዶ ይብሰት የሚል ነው። የግዕዝ ገጸ ንባቡ ማለት ነው። እንግዲህ ፍቺው ወይንም ትርጉሙ የሚጀምረው ከዚህ ነው። የእስራኤል ነቢያት አበባ ጎበዝ ሰሎሞን የጎበዝ ሰሎሞን የቤቱ አበባ የሆነ ዳዊት ወይም የዳዊት ገነት የዳዊት ገነት እንጨት አበባ የሆነ የጌዲዮን ጸምር ግምጃ የጌዲዮን የጸምር ግምጃ አበባ የሆነ የሙሴ እና የአሮን በትር አበባ እንበለፍሬ ይተርፈት የምነዱዳል በግብፅ በጊዜ ተሰዶ ይብሰት በስደት ድርቅ ጊዜ ከግብፅ ከግብፅ ምድር ምድር ከግብፅ ምድር ኢተርፈት ያለ ፍሬ አልቀረችም። ኢተርፈት ነው ማሰሪያው፣ ማለት ነው። ስለዚህ ምንድን ነው ለሰምና ወርቁ እንግዲህ የከሌ አበባ የከሌ የከሌ አበባ እያለ የአበባ ጊዜዎችን እየቆጠረ ይሄድና እንግዲህ አበባ በታየ ጊዜ ፍሬ የሌለው አበባ ምንም ዋጋ የለውም። ስለዚህ ፍሬ ያስገኛል ማለት ነው። ድርቅ ቢሆንም እንኳ በድርቅ ጊዜ የሚያፈራ አንዳንድ ወይን ለምሳሌ ወይንን ብንመለከት ድርቅ ጊዜን ይወዳል። በድርቅ ጊዜ ይለመልማል፣ ያብባል፣ ያፈራል፣ ፍሬ ይሰጣል ማለት ነው። እንደዛ ያለ ነው። አሁን ይሄ ለሰሙ ነው። ለወርቁ ምንድን ነው ከተባለ ጽዬ፣ እመቤታችን ድንግል ማርያም በጽዬ ትመሰላለች። በዛ ግን ያለ ፍሬ አልቀረችም ማለት ነው። ያለ ፍሬ አልቀረችም ማለት ሄሮድስ ሊገድለው በሚፈልግበት ጊዜ አላገኘውም። ስለዚህ ጽዬ ፍሬን አስገኝታለች ማለት ምንም ስደቱ እንግልቱ ሰቆቃው ረሃቡ ጽማቱ ቢጸናባትም እንኳ ልጇ ኢየሱስ ክርስቶስን አትርፋለች ፍሬ ህይወት ኢየሱስ ክርስቶስ በሄሮድስ እጅ አልሞተም እንደ ገሊላ ህፃናት ደሙ አልፈሰሰም ለማለት ነው ያሁሉ ስደት አለፈ ያሁሉ መከራ አለፈ አሁን ግን በፍሬ ታይታለች ማለት፣ ወደ ናዝሬት ተመለሶ ባለው መሰረት ፍሬዋን ይዛ ወደ ናዝሬት ተመለሰች ማለት ነው። ቅኔ እንግዲህ ሲብራራ ወጭ ወራጅ ወይንም ጉንዳን ቅጽል ይባላል። ይሄ ቀጥታ ይሄድና እንደዚህ ቁልቁል ሲሄድ እንደዚህ ወይም ከታች ወደ ላይ ሲሄድ ጉንዳን ቅጽል ይባላል። ጉንዳን ቅጽል ውስጠ ዘር ይባላል ደግሞ በአንቀጽና በዘዘ የተሰደረ ከሆነ ደግሞ እሱ ምን ይባላል? አንቀጽ ድርድርም ሊባል ይችላል። እንደ ቅኔ የቅኔ የተለያየ ቅኔ ብዙ ቅኔዎች አሉ። እና በዛ መሰረት አንዱ ከቅኔዎች ይሄ አንዱ ነው ማለት ነው። ወጪ ወራጅም ይባላል ማለት ነው። አሁን ከዚህ ጀምሮ ወረደ ወረደ እና እዚህ ጋር ሲደርስ እንደገና ወደዚህ መጣ። ይተርፈት አለ ብቻውን፣ ይተርፈት ጋር እዚህ ማለት ነው። ስለዚህ በዚህ መሰረት ይሰጣል ለማለት ነው። ሙያውን እንስጠው። ጽጌ ይቼ የመጀመሪያ የኢተርፈት ባለቤት አልቀረችም። የኢተርፈት ባለቤት በትር የጽጌ ዘርፍ። ሙሴው አሮን በወተጫፍረው የበትር ዘርፍ ጽጌ። ይችኛዋ ደግሞ የበትር ቅጽል ዘ። አሁን ይቺ ዘ ዘርፍ ጠምዛች ትባላለች። ለምን ጽጌ ዘጌ ሊሆን ጸም ስላለ እንደነ የምጠመዘዘው ዘ ዘርፍ ጠምዛ ጠምዛዥነቷ ጸምረ ጌዲዮን ወደዚህ መጣ ግልብጥ አደረገች ጠመዘዘች ማለት ነው ስለዚህ አሁን ምንድነው ጌዲዮን ጌዲዮን የጸምር ዘርፍ አደረገች ወደዚህ መልሳ ማለት ነው ጸምረ ደግሞ እዚህ ዘ ውስጥ ገባና የጽየ ዘርፍ ይሆናል ማለት ነው ዘ ጠምዛዥ ስትሆን እንተም እለም ሲጠመዝዙ በእንደዚህ አይነት መልኩ እላያቸው ላይ ዘር ሲቀመጥ ጣምዛጅ ተብለው ይሰጣሉ። ሙያቸው ማለት ነው። እሺ ከዚህ ደግሞ ጽዬ የሚለው አሁን የጸምር ቅጽል እጽ የጽዬ ዘርፍ ገነት የጽዬ የእጽ ዘርፍ የእጽ የጽዬ ዘርፍ ገነት የእጽ ዘርፍ ዘ ዘርፍ አያያዥ። እንደዚህ ያለ ደግሞ አሁን ዘ ዳዊት ለብቻዋለን ዘ ዘርፍ አያያዥ አያያዥነቱ ገነተ ዳዊት የሚያሰል ወይንም ጸጌ እጸ ገነተ ዳዊት የሚያሰኝ ነው። ጸጌ እጸ ገነተ ዳዊት የሚያሰኝ አንድ ላይ ምን አደረግነው? ጸጌ እጸ ገነተ ዳዊት ብለን አነበብ ነው ማለት ነው። ዘን አስወጥተን ሶጥተን ጸጌ እጸ ገነተ ዳዊት እንደ ማለት እንደ ንባቡ ማለት ነው። ስለዚህ ዳዊት ወዴት ሄደ? ዘ ሲያያይዝ የገነት ዘርፍ ሆነ ማለት ነው። ሳይናበብ ዘ ዘርፍ አያይዙ ወደዚህ አስጠጋው ማለት ነው። ይቺ እንደዚህ ሲቀመጥ ዘርፋያሽ በማለት ይታወቃል። ይቺኛ ጠምዛሽ ትባላለይ ማለት ነው። ጽዬ አሁንም የገነት ቅጽል ወደዚህ አሁን በሰምና ወርቅ ጊዜ ከቤት ወደ ቤት ሲቀጸልም ሲመሰልም አጉራ ዘለል ፀያፍ ይባላል። በዚህ መንገድ ግን ከላይ ከመወድስ ጉባኤ ቃና መቀፀል ከጉባኤ ቃና መወድስ ላይ መቀፀል እንችላለን ማለት ነው። እሺ አሁን ጽጌ ይህች የገነት ቅጽል ቤት የጽጌ ዘርፍ ሰሎሞን የቤት ዘርፍ ይቀጥላል። ሰሎሞን ያርብ ምሳሌ ያርብ ሰም ሰሎሞን ወርቅ ተመስሎ የቤት ዘርፍ ይሆናል ማለት ነው። ጽጌ አሁንም ለሰሎሞን ያርብ መቀፀል እንችላለን። አለዛም ለቤት መቀፀል እንችላለን። አሁንም ዘ ዘርፍ ጠምዛዥ ዘርፍ ጠምዛዥነቱ ነቢያተ እስራኤል የሚያሰኝ አሁን እስራኤል የነቢያት ዘርፍ አሁን ነቢያተ እስራኤል አሰኘ ንባቡ ማለት ነው። አሁን እስራኤል የነቢያት ዘርፍ ነቢያት ደግሞ የጽዬ ዘርፍ ሆነ ማለት ነው። እንበላ አገባብ ፍቺ ያለ ሙያቃ ላይ ፍሬ የአቃ ላይ ባለቤት ኢተርፈት ያለው አንቀጽ ማሰሪያ ያስራል እንጂ አይሳብም። የምናገባፍችው ከሙያው መነሻ ዱዳሌብ ግብፅ ምሳሌ ይሄ የተክል ቦታ ነው። ዱዳሌብ አንድም አዳም የተፈጠረበት አንድም ደግሞ አዳም የተቀበረበት እያለ ትርጉም ይሰጠዋል። ዱዳሌብ የሚለውን የራስ ቅል ያው እንግዲህ ቀራኔው ብለን ነው የምንወስደው። ዱዳሌብ ማለት ምድር ማለት ነው። ዱዳሌብ ግብጽ ምሳሌ ዱዳሌብ ሰም ግብፅ ወርቅ ተመስሎ የመነሻ ባለቤት ይሆናል ማለት ነው። በአገባብ ፍቹ በቆንቀሪ ሙያው ማድረጊያ ጊዜ ማድረጊያ ባለቤት አንዳንድ ጊዜ ጊዜ ብሎ ከተፈታም ደግሞ በን የጊዜ አዳማቂ ተብሎ የሚሰጥበት ቦታ አለን። ተሰዶ ይብሰት ምሳሌ ይብሰት ሰብ ተሰዶ ወርቅ ተመስሎ በን ማድረጊያ ካደረግን ጊዜን ማድረጊያ የማድረጊያ ባለቤት ካል የጊዜ ዘርፍ እንለዋለን። ይሄን አለዛም ደግሞ በን የጊዜ አዳማቂ ብለን ጊዜ ማድረጊያ እናድረግና ማድረጊያ ባለቤት ብለን ሙያውን መስጠት እንችላለን ማለት ነው። በቀላሉ እንዲህ አድርገን ትልልፍ የሌለበት አንዱን አንዱን ሳይጫነው እንደዚህ ወጥ የሆነ ቅኔ የስደራ መመስረት እንችላለን ለማለት ነው። ይህ አሁን ይህን ለመቁጠር ሁለት ደቂቃ ወይንም አንድ ደቂቃ ሊበቃው ይችላል ምክንያቱም የሚታወቁ ዘሮችን በእንደዚህ አይነት አቀጣጥለን ከዛ በኋላ እዚህ መጨረሻው ቤት ላይ አለዛም ከመጀመሪያው የሆነች ሰምና ወርቅ አድርገን ሕብር የያዘ ነገር፣ ምንም መንገድ ቅኔ ቢሆንም ቢቀጣጠልም ምንድነው ማድረግ ያለብን? የዛን ወቅቱን የሚገልጥ መሆን አለበት። ወቅቱን ጊዜውን የሚገልጥ መሆን አለበት። ስለዚህ ሁላችሁም ሰብስክራይብ እያደረጋችው ዩቱቤንም እንዲሁም ደግሞ ሚዲያዎችን ሁሉ እንድታስተዋውቁልኝ ለሌሎች ሸር፣ ላይክ፣ ፎሎ እንድታደርጉልኝ በአክብሮት እየጠየቅኩ ለዛሬው ይበቃናል። ይቆየን።